ህይወት በሙዚቃ አፍላ ፍቅር የተነደፈችውን ነጻነት ዘካርያስንና አሽከርካሪውን ሙሉቀን አየነውን በአንድ አጣመረች። ሁለት ሙዚቃዎችን በህብረትና በተናጠል ለተደራሲያ ነው ያደረሰችው። ነጻነት የአድማጭ ተመልካቹን ጆሮና ልብ ለመያዝ ግጥምን ከዜማ ማዋሃዱ ላይ የሙጥኝ ስትል፣ ባለቤቷ ሙሉቀን ደግሞ የእሷን ህልም እውን ለማድረግ ብሎም ህይወትን በተሻለ መንገድ ለመምራት በሾፈርና ሙያው አዲስ አበባን ያለ ሰዓት ገደብ ያካልላል። አልፎም ባገኘው አጋጣሚ በጫኝና አውራጅነት ይሰራል። ነገር ግን ያሁሉ ተስፋ ያሁሉ ሩጫ ሰርቶ የመለወጥ ጉጉት የሙዚቃ ዓለም ከፍ ብሎ የመሰማት ህልም በአንዲት አጋጣሚ ተገታ። የቤቱ ምሶሶ የአብርቱ ለፍቶ አዳሪ በሚያሽከረክረው ተሽከርካሪ ላይ በገጠመው የቴክኒክ ችግር ሳቢያ በደረሰበት አደጋ ከአልጋ ለመዋል ተገደደ። ከዚህ በኋላ በዛ ቤት ላይ ህይወት ፊቷን አጠየመች። ግቢው ከአመት አመት ምናምን ሽንት ቤት ፍሳሽ እየፈሰሰ ከህመሜ ባሻገር ምናምን ነገር በቃ በእንቅርት ላይ ጆሮ ደግፍ ምናምን ነገር ከ2014 ጀምሮ የነበረው ህይወት በፊት ከነበረኝ ምናምን ነገር በቃ ሲውል ማለት እስከሚቻል ድረስ ምናምን ነገር። ወይዘሮ እቴቶ አበበና ወይዘሮ አልማዝ ቁምቢም የህይወትን ብርቱ አለንጋን ቀምሰዋል። ከሞቀ ቤት ወጥቶ ጎዳናን ቤቴ እስከ ማለት ከራስ ስራ አልፎ እስከ ሰው ቤት መስራት ሲሻገርም ያልፍልኛል ብሎ በስተርጅና ባህር አቋርጦ እስከ መሰደድ አድርሷቸዋል። ይህ ሁሉ ልፋትና ጥረት ግን በላስቲክ ከተወጠረች መጠለያ ቤት ውስጥ ሊያወጣቸው አልቻለም። አረብ አገር ሁላ ሂጄ በዚህ እድሜ አምስት ዓመት ሰርቼ መጥቼ አንድ ነገር አምስት ሳንቲም ሳይሰጡ በላስኬት ከልዬ በላይ ላይ እየፈረሰ አይጥ እየገባብኝ ልጆች መኝታ የላቸው እዚህ እየገባ ጎረቤቱ ሁሉ ላይ መሰክራል። ወደ ሁለት ዓመት በባነር ነው የኖርኩት፣ በእውነት ነው የምነግራቸው። በላስቲክ ላይ ባነር ተሸፍኖ አልጋችን ለመኝታችን ላይ ላስቲክ ተነጥፎ ነው። ሁለት ጃንጥላ ግርጌያችን ጋ ጃንጥላ፣ እዚህ ራስጊያችን ጋ ጃንጥላ፣ መጸዳጃ ቤት የለውም፣ ውሃ የለውም፣ መብራት የለውም። በጎነት ልዩ መገለጫ የሆነው መዲናችን አዲስ አበባ ብዙዎችን ከወደቁበት ስርቻ አንስታ የቤት ባለቤት ማድረግ ከጀመረች ዋላ አደር ብላለች። አሁን የምገኘው በላፍቶ ክፍለ ከተማ በተለምዶ 58 ማዞሪያ ተብሎ በሚጠራው ሰፈር ነው። በዚህ አካባቢ የቤት ባለቤት የሆኑ በርካቶች ናቸው። ሰሞኑንም ቁልፍ ተረክበዋል። ስሜታቸውን ገብተን እንጋራለን። ቃላት የለኝ ምን ለዚህ እውነት ቃላትም የለኝም፣ እውነት ለሰራልኝ ህዝብ እድሜ ጤና እና እድሜ ስጣቸው። አገራችን ሰላም ይሁን፣ መንግስታችን ሰላም ይሁን። አሁንም እውነቴን ነው። እኔ እዚህ ቤትማ ታሪክ ነው። ታሪክ ታሪክ ታሪክ ነው የተለወጠልኝ። እኔ እንጃ ወጥቼ ስገባም እኔ አላም ነው በላዛሬ በላስኬት ልጆች እዚህ መሬት ላይ ሄጠኝ በላይ ላይ እንትን እየፈሰሰብኝ ማንም ያውቃል። እኔ ነ እጅው ብዬ ለእርሶ የመጣ ለህዝብ መጣሉት ያሉት። አሁንም እድሜ ስጣት ለሰራችልን ለተባበረ ህዝብ እድሜና ቄና ይስጥልን። ሌላ እኔ ምለውም የለኝ። ኧረ የሰማያዊ አምላክ እንዲያለ ልጄ፣ የአስራ ሁለት ዓመት ልጅ ነው አላምን ብሎ ማለት ነው። ሌሎች ጓደኞች ያሉን ሰፈር ሄዶ እዛ ሰፈር ሲጫወት ምን ሲል ምን ሲል ቆይተው መቶ ማታ እማያለ ህልም ህልም መስሎኝ ነበረ። ከዛ እና አለም ጋ ሄጄ አንዷ ጓደኛዬ አለም ነው ተባል እና አለም ጋር ሄጄ ከልጆች ጋር ስጫወታለሁ። ህልምማ አይደለም። ይሄው ልጆቹን እያየኋቸው ነክቶ ነው ማለት ምን ያህል ስነ ልቦናው እንደተሰረቀ በዚህ ልክ ገባ ይላል ማለት ነው። ለወይዘሮ እቴቱና ለወይዘሮ አልማዝ የፈነጠቀችው የአዲስ አበባ ፀሐይ ኑሮ ካሉት መቃብር ይሞቃል ከተባለው ከነ ሙሉ ቀን አየነው ቤት ዘልቃም እንዲህ አብርታለች። እኔ በጣም የሚገርም ነገር ማለት ነው እንደዚህ። ይሄ ከዚህ ስር እንደዚህ ፖፖ አለ። እዚህ ላይ ቁጭ ብዬ ነበረ እንትም የሚለው ነበረው ማለት የሚጸዳዳ የነበረው አሁን ግን የአማረ ሽንት ቤት አለኝ። ሳልሳቀቅ አሁን ያለሁበት እንትን በቃ እንደ አዲስ እንደገና እንደ መፈጠር ምናምን። ከዛ ማለት ወጠን ከዛ ቆሻሻ ወጠን። ዛሬ እግዚአብሔር ይመስገን እዚህ ቦታ በምገኝነታችን እኔ ደስ ብሎኛል። እስካሁን ድረስ አእምሯችን ልክ አይደለም ግን አሁን እግዚአብሔር ይመስገን ካሁን በኋላ አንወድቅ እና መንግስትን ክብርት ከንቲባ አዳነች አቤቤን ዛኔ በቃ ውስጤ ስለተከበደኝ የተናገርኩት ነገር የለም። በቃ ኔ ከኔ እድሜ ላይ ይጨምርላቸው፣ ለሌላውም እንዲደርሱ፣ ለተቸገረ እንዲሆኑ እግዚአብሔር እድሜ ያድላቸው። በአዲስ አበባ ባህል እየሆነ በመጣው የበጎ ፍቃድ አገልግሎት መስጠት እንደማያጎድል በተረዱ ቅን ልብ ባላቸው ዜጎች የብዙ አቅመ ደካማ ዜጎች እንባ እየታበሰ ይገኛል።